አንድ ወቅት ሙሴ የእግዚአብሔርን ሕዝቦች የቀይ ባህርን እንደተሻገሩ ሕዝቡን ሲመክር ሲመራ፣ ማርያም የምትባል እህቱ ተጋጨዋለች ወይም ትቃወመዋለች። አልፋም እኛም ነቢይ ነን፣ አንተ ከማን በልጠህ ነው ትላለች። እግዚአብሔርም ሁለቱንም ወደ መቅደሱ ወደ ድንኳኑ እንዲመጡ ያዛል። ይቀርባሉ። ጌታም ከመቅደሱ ውስጥ ሆኖ እንዲህ ይላል። ማርያም አንቺም፣ ሌሎችም ነቢይ እንደሆናችሁ፣ እኔም በሕልም በምሳሌ አድርጌ እንደማነጋግራችሁ እንደምገልጽላችሁ ልክ ነው። ሙሴ ባሪያዬ ግን እንደእናንተ አይደለም። እኔ አፍ ለአፍ ነው የማነጋገረው ብሎ ከመሰከረ በኋላ የሙሴን እህት በለምጽ መታት። ስለምን? ስላላከበረችው ከበረጁ ይህንን ያነሳሁት እግዚአብሔር በሕልምም አፍ ለአፍም በራዕይም ከዚህም በላይ በብዙ መንገድ ይናገራል። እግዚአብሔር ታላቅቡ የእስራኤል ካህን ኤሊን ብዙ ጥፋት በመፈጸሙ ናቀው፣ ከክብሩም ሊያሰናብተው ወሰነ። በወቅቱ በቤተ መቅደስ የሚያገለግለው ሳሙኤል ገና ትንሽ ነበርና ምንም የሚያውቀው አልነበርም። ስራው ደግሞ ለካህኑ ኤሊ ረድ ሆኖ ማገልገል ነው። በዚያው በቤተ መቅደስ ተኝቶ ሳለ በሌሊት ሳሙኤል ሳሙኤል ብሎ የሚጣራ ድምፅ ሰማ። ደንግጦ ተነስቶ ካህኑ ኤሊ የጠራው መስሎት፣ አቤት እነሆኝ፣ አባቴ መጥቻለሁ ይለዋል። ኤሊም እኔ አልጠራሁህም፣ ይሁንና ድጋሚ ከጠራህ እነሆን፣ ባሪያህ ይሰማል፣ ተናገር በል አለው። እግዚአብሔርም ተናገሩ በኤሊና በነውረኛ ልጆቹ ላይ እርምጃ እንደሚወስድ ገለጸለት። ይህንንም ወስዶ ለኤሊ ነገረው። እንደተነገረውም የኤሊ ልጆች ታቦተ ጽዮንን ተከትለው ከፍልስጤማውያን በሚደረገው ውጊያ ላይ ተገኝተው ስለ ነበር፣ በዚያ ውጊያ ሁለቱም የኤሊ ልጆች ሲሞቱ የእነሱን ሞት ለኤሊ ሲነገረው ደንግጦ ከመቀመጫው ወድቆ አንገቱ ተጠምዝዞ ሞተ። እግዚአብሔር ለሳሙኤል እንደተናገረው፣ እግዚአብሔር በዚህም በዚያም በብዙ መንገድ ይናገራል። ያልነውም ቃሉም የነገረን ይህ ነው። ወገኖቼ ዮሴፍ ገና ብላቴና ሳለ እግዚአብሔር በሕልሙ እንደሚነግስ ታላቅም እንደሚሆን ሲነግረው ለወንድሞቹ ሲነግራቸው እጅግ እንደ ጠሉት በቃሉ ተነግሯል። በኛ ላይ ልትነግስ ነው ወይ ብለው ተከፉበት። ድጋግ ድጋሚም ጨረቃና ፀሐይ ሲሰግዱልኝ አየሁ ብሎ ለአባቱም ጭምር ተናገረ። አባትም ተቆጣው፣ እኔና እናትህ እንሰግድል ይሆን አለ። ማ ያቆ ታዲያ ቀረ አልቀረም፣ የተነገረው ተፈጸመ። የእግዚአብሔር ቤተሰቦች ልብ በሉ። ከሄኖክ ጀምሮ ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ፣ እያሱ፣ ኢሳይያስ፣ ሕዝቅኤል፣ ኤርምያስ፣ ሁሉም ነቢያት፣ በአዲስ ኪዳንም ሁሉም ሐዋርያት ከይሁዳ በስተቀር በራእይ በሕልም በእግዚአብሔር መንፈስ ቅዱስ የሚመሩ ነበሩ ስለዚህህን ከማያምኑና ከጋሃዲዎች ራቁ እንላለን ኢትዮጵያና ዓለም በንጽጽር ዓለም ለምን ኢትዮጵያን ይጠላል ይዋጋል በአንድ ሐሳብ ቆሞ ይገዳደራል ሊያጠፋትም ይጥራል ለምን ኢትዮጵያ ዛሬ ስናያት እጅግ የደከመች በብርቱም የተጎዳች በብዙ የጠላት ሴራ የተከፋፈለች ልባቸው፣ ሐሳባቸው የተለያየ የዲያብሎስ አጀንዳ ተሸክመው በገዛ አገራቸው ላይ ለጥፋት የተሰማሩ ትውልዶች የተከሰቱባት አገር ሆናለች። አባቶቿ በጸና የተዋህዶ እምነታቸው በአንድነታቸው በፍቅር ኖረው ጠላታቸውን በኅብረትና በአንድነት መክተው ሺ የተቆጠሩ ዘመናትን አሳልፈዋል። ኢትዮጵያ ከሁሉም የሚለያት ብዙ ጠላትም እንዲነሳባት ያደረገው እምነቷና እግዚአብሔርን ስትፈልግ በቅን ልቧ ስለነበር ነው። ኢትዮጵያ በእግዚአብሔር እንድትወደድ ያደረጋት በቅንነት በፍጹም ልብ አምላኳን ትፈልግና በፈቃዱ ለመኖር ትጥር ስለነበር ነው። ዓለም ፈጣሪውን ሳያውቅ በፊት እሷ በሕገ ልቦና እንደ ፈቃዱ ለመጓዝ ትጥር ነበር። ለዚህ ምስክር የሚሆነን የቅርቡን ብናነሣ እንኳ ሙሴ እስራኤላውያንን ወደ ነጻነት የማውጣት ጉዞ ውስጥ እያለ ከገዛ ሕዝቦቹ በገጠመው ተግዳሮትና ክህደት እግዚአብሔር ለታላቅ ሕዝብ መሪ ላድርግህ፣ እነዚህ ካዱኝን ያስመረሩኝን ላጥፋ ባለው ጊዜ ታላቅ ሕዝብ ተብላ በእግዚአብሔር የተመሰከረላት ኢትዮጵያ ነበረች። ዛሬም በወንጌሉ ዘመን ገና ከመነሻው ጌታን ተቀብላ ብሉይን ከሐዲስ አስማምታና ዋህዳ እውነትን ከነምልክቱ ምልክቱ አሰርጻ ታቦታትን ቀርጻ በብዙ ሰማዕትነት ተዋህዶን አጸንታ ለረጅም ዘመን በታላቅ ተጋድሎ እየተፈጨች እየተሳደደች እንደ ገናም እየተሠራች በተጉ በጸኑ አባቶቻችን ተጋድሎ በእግዚአብሔር እርዳታ መወደድና ፍቅር እዚህ ደርሳለች። ቀሪው ዓለም ያደገውም ያላደገውም ፈጣሪውን ክዶ ጣዖት አንግሶ የዲያብሎስ ድርሰት የሆኑ እምነቶችን ተሸክሞ ራሱን እንደ እውነተኛ አድርጎ በመቁጠር የእውነት ባለቤት የሆነችውን በእግዚአብሔር ጸጋና ቸርነት የቆመችውን ተዋህዶንና ኢትዮጵያን ጠዋትና ማታ ሲያሴርባት ሊያጠፋት ሲደክም ይውላል ያድራል። ለዚህ ምስክሩ ደግሞ ይህ ያለው ትውልድ በራሱ የሚያየው ስለሆነ ግልጽ የሆነ የዓለምን ሴራ ሁሉም ቅን አእምሮ ያለው መላ ዓለም ፍጥረት ይረዳል። ኢትዮጵያ ከዚህም በላይ ባለቃል ኪዳን መሆኗን በዚህም የእግዚአብሔር ቃል ታምነው ተስፋ አድርገው የተዋህዶ እምነትን ያጸኑ ሕዝቦች አቅፋ በመያዟ በብዙ የጠላት የረቀቀ ዘመቻ ስትፈጭ ስትቆላ ትታያለች። የሚደንቀው ሁሉም ጠላቶች የሚመነጩት ከሁሉም አቅጣጫና ማዕከልም ነው። የበለጸጉ ዓለምን በኢኮኖሚያቸው በጦራቸው እያስጨነቁ ያሉ አገሮች እነ አሜሪካ፣ እነ እንግሊዝ፣ እነ ፈረንሳይ፣ እነ ጀርመን፣ እነ ቻይና፣ እነ ራሻ፣ እነ ቱርክ፣ እነ ሳውዲ አረቢያ፣ እነ ግብፅ፣ እነ ህንድ፣ እነ ጃፓን፣ እነ ካናዳ ወዘተ ናቸው። ብዙዎቹ አገሮች የመናፍቃን፣ የካቶሊኮች፣ የእስላም፣ የምስራቁ ጣዖት አምላኪዎች ስለሆኑ ሁሉም የዲያብሎስ መልከ ብዙ በይሰት ግን አንድ የሆኑ እምነቶች ስለሆኑ ወደዚች ወደ ኢትዮጵያችን ሲመጡ ከእነሱ የማይገናኝ በእግዚአብሔር የምትወደድ አገር መሆኗን ከአባታቸው ከዲያብሎስ ስለ ተረዱና ከአባቶቻቸውም ይኸው ታሪክ ሲዘከርላቸው ስለ ኖረ የዛሬዎቹ ልጆቻቸውም ይህንኑ ወርሰው በኢትዮጵያ ላይ የተቀናበረ ዘመቻ ያካሂዳሉ። ዛሬ በኢትዮጵያ ዙሪያ የመላው ዓለም ሀያለን የሚሉ መንግሥታት ሰፍረው ኢትዮጵያን ሁለመናዋን በመቆጣጠር ላይ ይገኛሉ። በጅቡቲ ትላልቅ የጦር ሰፈር የመሠረቱ አገሮች ምን ፍለጋ መጡ ስንል ይህችኑ ቅድስት አገር ሊገዳደሩ በማሰብ መሆኑ ግልጽ ነው። እነዚህ በዙሪያችን የሰፈሩ የአጋንንት ውልዶች ጭንቀታቸው ትልቅ ነው። የአጋንንት ውላጅ የዲያብሎስ ልጆች መሆናቸው በሚገባ የሚያውቁና በሱ የሚመሩ ስለሆነ ትእዛዙ ሁሉ የሚወርደው ከዚሁ ከሚነዳቸው ዲያብሎስ ነው። እነዚህ በኢትዮጵያ ዙሪያ የሰፈሩ አገሮች እነማን ናቸው? አሜሪካ፣ ፈረንሳይ፣ ቻይና፣ ጀርመን፣ ጃፓን፣ ቱርክ፣ አረብ ኤሜሬትስ፣ ሌሎቹም በደቡብ ሱዳን፣ እንግሊዝ በሰሜን ሱዳን ራሻ፣ ግብፅ ትንሽ ራቅ ብለው የተቀሩ የአውሮፓና የኤሽያ ሌሎችም አገራትም ሰፍረዋል። እንደምትረዱት ይህን ያህል የሚያስፈሩ እንደነሱ የጠነከሩ በኢኮኖሚም በወታደራዊ አቅምም የደረጁ አገሮች የሉም። ያለችው ይህችው በኢኮኖሚም በወታደራዊ አቅሟም ከሌሎች ጋር ሲታይ ምንም በሆነ ደረጃ ላይ ያለችው ኢትዮጵያ ናት። የተቀሩት የእነዚሁ የከባቢዎቹ ኃያል አገራት ተገዢና ተጠዋሪ አገሮችና መንግስታት ናቸው። ሁሉም በነጮችና በአረቦች የሚደጎሙ አገሮች ናቸው። ጅቡቲ፣ ሱዳን፣ ሁለቱም፣ ሶማሊያ፣ ኤርትራ በችሮታ ያሉ አገሮች ናቸው። እነሱ ዓላማውን ሊያውቁም ላያውቁም ይችላሉ። ይሁን እንጂ መጠቀሚያ ናቸው እንደነገርኳችሁ ኢትዮጵያን ለምን ፈሯት ለምንስ ጠሏት ስንል መልሱ አንድና አንድ ነው የአብርሃሙ ስላሴ ያሰበውና ያዘጋጀው ምን እንደሆነ ለኢትዮጵያም ያለውን ፍቅር ወል ጠላት ዲያብሎስ በሚገባ የሚያውቅ ስለሆነ ይህም ብቻ አይደለም እነሱን ከምድረገጽ ሊያጠፋቸው የሚችልና የሚያደርግ እግዚአብሔር የቀባቸው ባሮች የሚነሱት ከዚሁ ከኢትዮጵያ መሆኑ ግልጥ ስለሆነ ያንን የሚቋቋሙ መስሏቸው የሚያደርጉት የደመ ነፍስ መወራጨት ነው። ሌላ ምን ያድርጉ? ምንስ ያምጡ? ያላቸው ቢሰራም ባይሰራም ጀታቸውን፣ ሚሳኤላቸውን፣ መርከባቸውን፣ ታንክና ጠመንጃቸውን ይዘው መሰለፍ ነው። ያደረጉትም ይህንኑ ነው። ሰባት መልእክታት በኢትዮጵያ ዓለም ብርሃን ስም ወጥቶ ለመላው ዓለምም ለአገራችን ለኢትዮጵያም ሲሰራጭ የዓለም ሀያላን መንግሥታት ሁሉም ስለደረሳቸው ያደረጉት የመጀመሪያ እርምጃ መልእክቱ በሕዝባቸው መሃል እንዳይሰራጭ ሚዲያዎች እንዳይዘግቡት ማድረግ ነበር። በተለይ የእንግሊዙ ቢቢሲ የዜና ክፍል በኢሜይል ቁጥር ሦስትን በእንግሊዝኛ የተጻፈውን ሲደርሰው ወዲያው የሰጠኝ መልስ እኛ መግለጽ አንችልም፣ ቦርዶች አሉ ለነሱ ላክ ብለው የኢሜይል አድራሻቸውን ይገልጹልኛል። ወዲያው ላኩኝ ግን ምንም መልስ የለም፣ አልወጣም። በሁለተኛው እንደዚሁ ዘኢኮኖሚስት ለተባለ ዓለም አቀፍ መጽሔት አዘጋጅ እንዲሁ በኢሜይል ላኩኝ። እነዚህ ደግሞ መድረሱን ገልጸው ነገር ግን እኛ ቀንሰንና አስተካክለን አረመን እናውጣው ብለው ጠየቁኝ። አይ አይሆንም፣ አይቀነስም፣ አይደለዝም፣ አይጨመርም። ከቻላችሁ እንዳለ አውጡት አሊያ ተዉት አልኳቸው። ተዉት እንግዲህ የነጩ ዓለም ሊመጣ ያለውን የእግዚአብሔር ፍርድ የሚያውቅ አይደለም፣ በሚገባ ጠንቅቆ ያውቃል። በተለይ መሪዎች እንደ ቀላል ጉዳይ አላዩትም። መሪያቸውን ዲያብሎስን ጠይቀው እውነቱን ስለ ገለጸላቸው ሊያደርጉ የሚገባቸውንም ስለ መከራቸው ያዋጣናል ያሉትን እርምጃ ወስደዋል። ቀድመውም ስለ ኢትዮጵያ ምንነት ከአባታቸው ዲያብሎስ የተረዱ መሆናቸው ሕዝቡንና ተዋሕዶ እምነትን የማጥፋት ዘመቻ ማካሄድ ጀምረው ነበር። የተቀናጀ ዘመቻ ሲያካሄዱ ሰባት መቶ ዓመታት ተቆጥረዋል። የእኛ ሕዝበ ክርስቲያን ግን አጠገቡ ሁሉ ፍልሚያ ሲካሄድ ምንም ጉዳዬ ብሳይል ልማዳዊ ሕይወትን ይዞ ይቀጥላል። በሚገባ ይረዳ ዘንድ ኢትዮጵያ ማ እንደሆነች ያውቅና ይጠነቀቅ ዘንድ የተሳሳተውም ንስሐ ገብቶ ራሱን እንዲያስተካክል በመላው ዓለም ላይ ከመጣው ፍርድ ቁጣ ጠረጋ ያመልጥ ዘንድ ኖኅ አባታችን እንደ ጮኸው በኢትዮጵያ ያለም ብርሃን ሰባት መልእክታት እንዲደርሱት እንዲሰማቸው ተደረገ። ከዚህም በላይ በዘመኑ መገናኛ በማኅበራዊ የትስስር ገጾች ራእየ ዮሐንስ ሃያ በሚል የቴሌግራም ገጽ ተከፍቶ ከሁለት ዓመት ላላነሰ ጊዜ ሁሉም መልእክቶች እንዲደርሱ ተደረገ። ይህም ብቻ አይደለም። ሁሉም የአዳም ዘር ቢሊዮኖች በሚገለገሉበት እነ ፌስቡክ፣ ዩቲዩብ፣ ዋትሳፕ፣ ኢሞ በግልጽ በተለያየ ቋንቋ ተሰራጨ። ዛሬም እየተሰራጨ ይገኛል። ማን ሰማ? እጅግ የሚያሳዝን የሚደንቅም ነው። ይህ ሰው ልጅ እጅግ ሞገደኛ ትቢተኛ፣ ከሃዲ የሚንቅ በእውቀቱ የሚታበይ ነው። በኢትዮጵያም ሆነ በመላው ዓለም ከሚከታተሉት የቴሌግራም ተጠቃሚዎች 116 ሺህ ሰዎች ሲከታተሉት ብናም የነሱ የኑ ተመዝገቡ ጥሪ ስናደርግ አምነው የተመዘገቡትን ብንገልጽላችሁ እጅግ ትገረማላችሁ። ለታሪክ አቆይተነዋል። ብቻ የተመዘገቡት እድል ነውና ባለድል ሆነዋል። እንዲህ ከእንግዲህ ከላይ እንደገለጽንላችሁ የዓለም መንግስታት ዝም ብሎ አልተቀመጡም። የሚችሉትን የጥፋት ዘመቻ በኢትዮጵያ ላይ ማካሄዳቸውን ቀጠሉ፣ ዛሬም አልታከቱም። የሚጋልባቸው ዲያብሎስ እስከ ፍጻሜ ድረስ ይነዳቸዋል እንጂ። ለዚህም ነው በተቻላቸው መጠን ሁሉ የኢትዮጵያ አሻንጉሊት መንግስታትን እየተከሉና እያቃየሩ ከዚህ ያለውን የኢትዮጵያ ተዋሕዶ ቤተ ክርስቲያንን እንዲሁም መመኑን ለመቆጣጠር ሲቻልም ከእምነቱ በተለያየ የጨለማ እምነታቸው በማጥመድ በራሳቸው ቁጥጥር ስር ሊያደርጉት የሚጥሩት የመናፍቁን ስምሪትና ስፋት፣ የእስላሙን መስፋፋት፣ የዘረኛው መስፋፋት፣ የከሃዲው ብዛት፣ የሆድ አደሩ ብዛት፣ ዕውቀትን የሚያመልከው ብዛት፣ የሁሉ ዘመቻ በነጮች የሚቀናበር ሁለገብ ጥቃት ነው። ያውቃሉ ወገኖቼ ኢትዮጵያ እንደምትነሳ ዓለምን በተዋሕዶ እምነት እንደምትመራ የኢትዮጵያ ዓለም ብርሃናዊ መንግሥት እንደሚነግሥ በሚገባ ያውቃሉ። የጨነቃቸው እንዴት እንቋቋመው የሚለው ብቻ ነው። እግዚአብሔር እንደሚያደርገው ቃሉም እንደማይቀር ዲያብሎስ ጠንቅቆ ያውቃል። ግን ምንም መንገድ የለም። ያለው ዘዴ ኢትዮጵያን ማዳከም መሆኑን፣ ምዕመኑን ማጥፋት፣ ትንሣኤዋን አለ ብሎ እንዳይቀበል ማድረግ እንደ አገር እንደ ሕዝብ እንዳይቆም ማድረግ ዋናውና እያደረገ ያለው ተግባሩ ነው። ከዚህ ቢዘልና የመጨረሻው ውጊያ ቢገጥመኝ ብሎ ሁሉንም ታላላቅ መንግሥታት በማንቀሳቀስ ያላቸውን ጦር መርከብ፣ ሰራዊት፣ ጀት፣ ሚሳኤል ብዙሪያችን ኰልኩለዋል። መቃብራቸው እዚሁ እንደሚሆን በዚሁ አጋጣሚ ላበስራችሁ እወዳለሁ። እንኳን በደጃችን ቀርቶ በተመሰረትኩበት አገርህ በተመሰረትክበት አገርህ የሚጠብቅህ ትቢያ መሆን ብቻ ነው። የኛ ጉልበት የሚመነጨው ከስላሴ ከመለኮት ነው። ጉልበታችን ኃይላችን ልዑልና ድንግል ናቸው። አንተንም የጨለማውን ኃይል መላውን ፍጥረት የፈጠሩ ያስገኙ ራሳቸው ናቸው። ፈቃዳቸው በሞላ ጊዜ ቅን ፍርዳቸው በተገለጠ ጊዜ ምን እንደምትሆን ታየዋለህ። ከነቅራ ቅንቦህ ትቀበራለህ ማለት ነው። ዛሬ ኢትዮጵያ እንደ ሥጋው እይታ ደሃ ናት፣ እንደ መፈሳዊው ግን ባለጸጋ ናት። ያዕቆብ አባታችን በእምነት ጉዞ በቤተል የገጠመው ምን እንደሆነ በትምህርታችን ወቅት ገልጸንላችኋል። መሰላል ከምድር ወደ ሰማይ ተዘርግቶ ቅዱሳን መላእክት ሲወርጡበት፣ ሲወርዱበት በአናቱም ልዑል ተቀምጦበት ነበር ያየው። እጅግ በመደነቁ ይህ ቦታ እጅግ የተከበረ የእግዚአብሔር ስፍራ ነው በማለት የድንጋይ የሐውልት አቁሞ ዘይት ቀብቶ አፍስሶበት ነበር። ወደ እናቱ ወገኖች የተሰደደው በቦታው እግዚአብሔር በግልጽ ነበር ለአብርሃም የገባውን ቃል ከእሱም ጋር እንደሚያጸና የነገረው። ሲመለስም ሀያ ዓመታትን ባጎቱ ቤት ሲያሳልፍ እግዚአብሔር አልተለየውም ነበር። ጊዜው ሲደርስ እግዚአብሔር ተመልሰህ ወደ አባትና እናት ሂድ ስላለው ቃሉም በመጠበቅ ወደዚያው ሊገባ ሲጓዝ በቤተል ድጋሚ እግዚአብሔር ተገልጦለት ቃሉን እንደሚያጸና ለአብርሃም ለይስሐቅ የገባውን ቃል ከእሱም ጋር እንደሚያጸና አረጋግጦለታል። በቤተል ለያዕቆብ የተገለጸው መሰላል የት ነው የተተከለው? እግዚአብሔር በዚህ ዘመን ቃሉን ያጸናው ከማን ጋር ነው? ቀደም ሲል እስራኤል ዘነፍስና ስለ እስራኤል ዘሥጋ እንደ ገለጽነው ነው። ዛሬ ልዑል ቃል ኪዳኑን ያጸናው ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት ጋር ነው። ኢትዮጵያን የሚወዳትን አገር ለእናቱ ለእናታችን ርስት አድርጎ ሰጥቷል። በተጨማሪም ኢትዮጵያ የክብሩ መገለጫና መመስገኛ ምድር መሆኗን አረጋግጧል። በቤተል የተገለጸው መሰላልም በአሁኑ ሰዓት በኢትዮጵያ ምድር ጸንቶ ነው። ያሉ ቅዱሳን መላእክት ለተሰጣቸው ተልእኮ ሲወጡ ሲወርዱ፣ ብዙ አባቶቻችን በቅድስና ያሉ ሊያዩት እያዩት ነው። እንግዲህ በዚህ እውነት መሠረት ዛሬም በእኛ ምስኪን አገር ዙሪያ ጦራቸውን ቢኮለኩሉ ልንገረም አይገባ ነው። ዛሬ ያለው መንግስት ምን እየሰራ እንዳለ ብዙዎቻችን እንደምንረዳው የቀደመውን የዓለም አቀፍ ወንጀለኞች ማህበር የቀደመው እባብ ማኅበርና ማኅበርተኛ ትእዛዝ ማስፈጸም መሆኑን በግልጽ የምንመለከተው ነው። ቀዳማ የዲያብሎስ ተዋጊ መሆኑን ልንጠራጠር አይገባ።